ያለምንም በቂ ምክንያት በድንገት በሚገፋፋ ስሜት ተነድተን አንድን ዕቃ ከገዛም በኋላ ይህን ዕቃ ለምንድን ነው የገዛሁት ብለን ራሳችንን ጠይቀን እናውቃለን? አዲሱ ስልክ፣ አዲሱ ልብስ ወይም ጫማ ከሌለኝ ህይወቴ ሙሉ አይሆንም፣ ከጓደኞቼና ከኩዮቼ አንሳለሁ የሚል ከባድ ስሜትስ ተሰምቶን ያውቃል? ለመሆኑ ይህ የባዶነትና የማያቋርጥ የመፈለግ ስሜት ከየት ነው የመነጨው? እውን ከራሳችን ልብና ፍላጎት ነው? ይልቁንስ በስውር የተዘራ ሆን ተብሎ የተቀነባበረና በጥናት ላይ የተመሰረተ የአንድ ሰው የሐሳብ ውጤት ቢሆንስ በባለፈው ዝግጅታችን በስማርትፎን አጠቃቀማችን በኩል ስለያዘችን የዘመናችን ደሊላ ተመልክተን ነበር። ዛሬ ደግሞ ከዚህ ሁሉ ጀርባ ወዳለው ዋና ባለ ታሪክ እንጓዛለን። ለዚህች ደሊላ እንዴት ማታለል እንዳለባት ያስተማራትን የሰው ልጅን ስነ ልቦና ተጠቅሞ ፍላጎቱን የመቆጣጠር ጥበብን ለዓለም ያስተዋወቀውን ሰው እናያለን። ስሙ ኤድዋርድ በርኔ ይባላል። ብዙዎች ምንም ጉዳት በሌለው በሚመስል ስያሜ የሕዝብ ግንኙነት አባት ይሉታል። ሌሎች ደግሞ እውነተኛ ማንነቱን በሚያሳይ መልኩ የፕሮፓጋንዳው ንጉሥ በማለት ይገልጹታል። እውነታው ግን ከዚህም ጠለቀ ነው። በርኔ የዘመናችንን የቁስ አምልኮ መሠረት የጣለ ደስታ በገበያ ውስጥ እንደሚገኝ አድርጎ ያሳመነንና የሸማችነትን ባህል የገነባ ዋናው መሐንዲስ ነው። ይህ ከመባ ቲቪ የሚተላለፈው ደሊላ የተሰኘው ሳምንታዊ ዝግጅታችን ነው። ዛሬ የደሊላን መምህር እናጋልጣለን። አብራችሁን ቆዩ። የበርኔይስ ዋና ቀመር ዓለምን የለወጠ ቁልፍ ስልቱ በሚያስደንቅ ሁኔታ እጅግ ቀላል ነበር። እርሱ ሲናገር አንድን ምርት ለመሸጥ ስለ ምርቱ ጥሩነትና ጠቀሜታ እየዘረዘርክ የሰውን ልጅ ምክንያታዊ አእምሮ ለማሳመን አትሞክር፣ ይህ ጊዜን የሚፈጅና ውጤቱም የማያምር ድካም ነው ይል ነበር። ይልቁንም ያንን ምርት ከሰዎች ስውር ፍላጎት፣ ከተደበቀው ምኞታቸውና ከልባቸው ጥልቅ ስሜት ጋር አገናኘው ይላል። በእርሱ እይታ የሰው ልጅ የሚገዛው በምክንያት ሳይሆን በስሜት ነውና ያንን ስሜት መቆጣጠር ዋና የሐሳቡ ማዕከል ነው። ይህንን የአእምሮ መቆጣጠሪያ ጥበብ እንዲሁ ከራሱ ምናብ አላመነጨውም! ከጀርባው ታላቅ የሆነ የአጎቱ ጥላ አለበት። በርኔ የዝነኛው የስነ ልቦና ሊቅ የሲግመንድ ፍሮይድ የእህት ልጅ ነበር። ከአጎቱ ትምህርቶች አንድ ትልቅ እውነትን ተረድቷል። ይሄውም የሰው ልጅ በዕለት ተዕለት ውሳኔዎቹ የሚመራው በውጭ በሚታየው ምክንያታዊ ማንነቱ ሳይሆን በውስጡ በተደበቀው፣ በልጅነት ልምዶቹ በተቀረጸውና እርሱ በራሱ በማያውቀው ስውር አ አእምሮ ማለትም አንኮንሽየስ ማይንድ መሆኑን ነው። በርኔ ይህንን ሳይንሳዊ ሐሳብ ወስዶ ለንግድና ለፖለቲካዊ ትርፍ እንዴት ማዋል እንደሚቻል ቀመሩን አዘጋጀ። ይህንን ቀመሩን በተግባር ያሳየበት ዝነኛው ታሪክ የሲጋራው ዘመቻ ይባላል። በ1920ዎቹ በአሜሪካ የነበረውን ማኅበረሰብ እናስብ። በዚያን ዘመን ለሴት ልጅ ሲጋራ ማጬስ ከነውርም በላይ እንደ ወራዳነት የሚቆጠር ትልቅ ማኅበራዊ ኃጢአት ነበር። በዚህም የተነሳ አሜሪካን ቶባኮ የተሰኘው ግዙፍ የሲጋራ ራ ኩባንያ የገበያውን ግማሽ አጣ። ኩባንያው በርኔይስን ቀጥሮ ይህንን ችግር እንዲፈታለት ጠየቀው። በርኔይስ ወደ ሴቶች ሄዶ ሲጋራ ለጤና ጥሩ ነው ወይም ጣዕሙ ያምራል ብሎ አልሰበካቸውም። ያን ቢያደርግ ኖሮ ማንም እንደማይሰማው ያውቃልና። ይልቁንም በወቅቱ በአሜሪካ እየተቀጣጠለ የነበረውን ትልቅ ማህበራዊ ንቅናቄ ተመለከተ። የሴቶች የእኩልነትና የነጻነት መብት ትግል። ሴቶች ከወንዶች ጋር እኩል ለመሆን በህብረተሰቡ የተጫነባቸውን ቀንበር ለመስበር ከፍተኛ ፍላጎት ነበራቸው። በርኔ ይህንን ስሜት ከሲጋራው ጋር አጣመረው። የነጻነት ችቦዎች ወይም ቶርችስ ኦፍ ፍሪደም የሚል ስም ያለው አንድ ታሪካዊ ዘመቻን አቀነባበረ። በኒውዮርክ ከተማ የሚከወን ትልቅ የፋሲካ ሰልፍ ላይ ቆነጃጀትና ዝነኛ ሞዴሎችን ቀጥሮ በህዝብ ማዕበል ውስጥ ድንገት ሲጋራቸውን ለኩሰው እንዲያጭሱ አደረገ። ለጋዜጠኞችም አስቀድሞ ጥቆማ ሰጥቶ ስለነበር ድርጊቱ ትልቅ የሚዲያ ሽፋን አገኘ። መልእክቱ ግልጽና ስውርም ነበር፤ ሲጋራ ማጨስ የወንድ የበላይነትን መቃወም፣ የሴት ልጅ የነጻነትና የእኩልነት ምልክት ነው ብሎ ተናገረ። ውጤቱ አስደንጋጭ ብቻ ሳይሆን የዓለምን ንግድና የማስታወቂያ ታሪክ ለዘላለም የቀየረ ነበር። ከዚያች ቀን በኋላ በሚሊዮኖች የሚቆጠሩ ሴቶች ሲጋራን የፋሽን የዘመናዊነትና የነጻነት መገለጫ አድርገው በመውሰድ የትንባሆ ሱሰኞች ሆነው አረፉት። በርኔ የሸጠው ትንባሆን አልነበረም፣ የሸጠው የነጻነትን ስሜት ነበር። ይህች ናት እንግዲህ የደሊላ ቁልፍ ስሌት፣ ምርቱን ሳይሆን ከምርቱ ጀርባ ያለውን ስሜት መሸጥ። ለመሆኑ ይህ የሰው ልጅ ስሜት የመቆጣጠርን ስውር ጥበብ ያገኘው ይህ የዘመናችንን ደሊላ ያሰለጠነው ሰው ከየት መጣ? ታሪኩ የሚጀምረው በ19ኛው መቶ ክፍለ ዘመን መጨረሻ በ1891 በኦስትሪያ ቬና ከተማ ነው። ኤድዋርድ ሉስ በርኔይስ፣ እናቱ የዝነኛው የስነ ልቦና አባት ሲግመንድ ፍሮይድ እህት ስትሆን ገና የአንድ ዓመት ህፃን እያለ ቤተሰቡ ወደ ኒውዮርክ አሜሪካ ተሰደደ። በወጣትነቱ ግብርና ኮሌጅ ገብቶ ቢመረቅም ልቡ ያለው እዚያ አልነበረም። እውነተኛ ፍላጎቱ ጋዜጠኝነትና ከዚያም አልፎ የሰው ልጅ አስተ አስተሳሰብ እና ልማድ የመቀየርና የመቆጣጠር ስራ ላይ ነበር። ይህ ፍላጎቱ የሚፈተንበት ትልቅ መድረክ የተፈጠረለት ደግሞ አንደኛው የዓለም ጦርነት ሲጀመር ነበር። በወቅቱ የአሜሪካ መንግስት ህዝቡ ጦርነቱን እንዲደግፍ ለማሳመን የሕዝብ መረጃ ኮሚቴ ወይም ኮሚቴ ኦን ፐብሊክ ኢንፎርሜሽን የሚባል ተቋምን አቋቋመ። በርኔም ይህንን ተቋም ተቀላቀለ። በዚያም ፕሮፓጋንዳን እንደ ሳይንስ በመጠቀም ጦርነቱን ለአሜሪካ ሕዝብ ሸጠው። ጦርነቱ የአውሮፓን ግዛት ለመቀራመት የሚደረግ ሳይሆን ዓለምን ለዲሞ ዲሞክራሲ ምቹ ማድረግ ሜኪንግ ዘ ወርልድ ሴፍ ፎር ዲሞክራሲ የሚል ቅዱስ ዓላማ ያለው እንደሆነ አድርጎ አቀረበው። የጀርመን መሪዎችን እንደ ጭራቅ እየሳለ የአሜሪካንን ተሳትፎ ደግሞ እንደ አዳኝነት እያሞገሰ የሕዝቡን ስሜት በማንቀሳቀስ ለጦርነቱ የማይናወጥ ድጋፍ እንዲሰጥ አደረገ። ጦርነቱ ሲያልቅ በርኔ በድል አድራጊነት ስሜት ተሞልቶ ወደ ሰላሙ ጊዜ ሲመለስ አእምሮው ውስጥ አንድ ትልቅ ጥያቄ ተፈጠረ። በጦርነት ጊዜ ሕዝብን ለማሳመንና ወደ አንድ አቅጣጫ ለመንዳት የተጠቀመበትን ይህንን ፕሮፓጋንዳ መሳሪያ በሰላም ጊዜ ለንግድ ዓላማ ለምን አንጠቀምበትም? አለ። ይህ ጥያቄ የዘመናችንን ዓለም የቀየረ ቁልፍ ጥያቄ ነበር። ከዚያም በኋላ ነበር ፕሮፓጋንዳ የሚለውን ስም በለዘብተኛ ቃል ተክቶ የህዝብ ግንኙነት አማካሪ ፐብሊክ ሪሌሽን ካውንስል የሚለውን አዲስ የሥራ ዘርፍ የፈጠረው። ቢሮውን ከፍቶ ለግዙፍ ኩባንያዎች መስራት ጀመረ። ስራውም የሰውን ልጅ ልማድ መቀየር ነበር። ለምሳሌ አሜሪካውያን ቁርስ ላይ ቀላል ነገር ይመገቡ ነበር። እርሱ ግን የቤከን ወይም የአሳማ ሥጋ አምራቾችን ወክሎ አንድ አስገራሚ ስልት ተጠቀመ። ወደ 5000 የሚጠጉ ዶክተሮችን ለጤና የተሻለው ከባድ ቁርስ ነው ወይስ ቀላል ብሎ እንዲጠይቅ አንድ ዶክተርን ቀጠረ። አብዛኞቹ ከባድ ቁርስ ይሻላል ብለው መለሱ። በርኔ ይህንን ጥናት ወስዶ ዶክተሮች እንደሚሉት ከባድ ቁርስ ለጤና አስፈላጊ ነው በሚል ርዕስ ለጋዜጦች አሰራጨ። ወዲያውኑም ከባድ ቁርስ ከቤከንና እንቁላል ጋር እንዲገናኝ አደረገ። ብዙም ሳይቆይ ቤከንና እንቁላል የማይነጣጠለው የአሜሪካውያን የቁርስ ባህል ሆኖ አረፈው። በርኔ ህዝብን የሚመለከተው በራሱ ማሰብ የማይችል በስሜቱ የሚነዳና በጥቂት ስውር ሰዎች መመራት ያለበት መንጋ አድርጎ ነበር። በዚህ ፍልስፍናውም ህይወቱን ሙሉ ሰርቶ በ103 ዓመቱ እንደ ኤሮፓውያን አቆጣጠር በ1995 ሲሞት ዓለምን በሸማችነት አስተሳሰብ ሙሉ በሙሉ ለውጧት ነበር። ኤድዋርድ በርኔ ከዚህ ዓለም በሞት ቢለይም የዘራው አስተሳሰብ መርዝ ግን አልሞተም። እንዲያውም ከመቼውም ጊዜ በላይ ኃይለኛ ሆኖ ቅርጹን ለውጦና ቴክኖሎጂን ተላብሶ ዛሬ ከእኛ ጋር ይኖራል። ያ እርሱ በአንድ ከተማ ውስጥ በጋዜጣና በሬዲዮ ላይ አድርገው የሞከረው የህዝብን ስሜት የመቆጣጠር ሥራ ዛሬ በኪሳችን ባለው ስልክ አማካኝነት መላውን ዓለም በአንድ ጊዜ የሚያዳርስ ሆኗል። የበርኔ መንፈስ፣ የዘመናችንን ደሊላ ስልት የሚያንቀሳቅሰው የማይታይ እጅ፣ ዛሬ ትልቁን መድረክ አግኝቷል። ይህም መድረክ ማኅበራዊ ሚዲያ ይባላል። ቲክቶክ፣ ኢንስታግራም ፌስቡክ እና ዩቲዩብ እነዚህ ሁሉ የበርኔ ህልም የተፈጸመባቸው የእርሱ ስልተቀመር በከፍተኛ ደረጃ የተራቀቀባቸው ዲጂታል መጫወቻ ሜዳዎቹ ናቸው በእነዚህ መድረኮች ላይ ደግሞ የዘመናችንን የበርኔን ስራ የሚሰሩ አዳዲስ ተዋናዮች ተፈጥረዋል ስማቸው ኢንፍሉዌንሰሮች ይባላል በርኔ የህዝብን አመለካከት ለመቀየር ዶክተሮችን ሞዴሎችንና ዝነኞችን እንደተጠቀመ ሁሉ የዛሬዎቹ ኩባንያዎችም እነዚህን ኢንፍሉዌንሰሮች ይጠቀማሉ የሚገርመው ግን ስል ፍጹም ተመሳሳይ መሆኑ ነው። ኢንፍሉዌንሰሮች የሚሸጡልን ምርቱን አይደለም። እነርሱ የሚሸጡልን አንድ ህልምን ነው አንድን ቅዠት ነው። ያንን ምርት ስንጠቀም የምናገኘውን ስሜት፣ የምንመስለውን ህይወት፣ የምንላበሰውን ማንነት ነው። አንዲት የውበት ኢንፍሉዌንሰር አንድን የፊት ክሬም ይዛ ስትቀርብ የምትነግረን ስለ ክሬሙ ኬሚካላዊ ይዘት አይደለም። ይልቁንም ይህንን የፊት ክሬም ተጠቀሚ፣ ከዛም ቆዳሽ እንደኔ ያምራል፣ በራስ መተማመንሽ ይጨምራል፣ ተፈላጊና ቆንጆ ትሆኛለሽ የሚል ስውር መልእክትን ነው የምታስተላልፈው። ስለዚህ የምትሸጥልን ክሬሙን ሳይሆን የውበትንና የተፈላጊነትን ስሜት ነው። አንድ ተጓዥ ኢንፍሉዌንሰር በአንድ ውብ ባህር ዳርቻ ላይ ሆኖ ቪዲዮ ሲሰራ የሚሸጥልን የሆቴሉን ዋጋ፣ የአውሮፕላኑን ትኬት አይደለም፤ ይህንን ቦታ ጎብኙ እንደኔ ከድብርታችሁና ከተለመደው ህይወታችሁ አምልጡ፣ ነፃነትና ደስታን ቅመሱ የሚል የጀብደኝነትን ስሜት ነው። አንድ የቴክኖሎጂ አፍቃሪ የሆነ ወጣት አዲስ ስልክን ሲያስተዋውቅ ትኩረቱ የስልኩ ቴክኒካዊ ብቃት ላይ ብቻ አይደለም። ይህንን ስልክ ስትይዝ የዘመኑን ቴክኖሎጂ የምትረዳ ከሌሎች የተለየክና የተሻልክ በጓደኞች ዘንድ ተቀባይነት ያለ ትሆናለህ የሚል የማንነትና የስታተስ ስሜት ነው የሚሸጥልን። የበርኔይስ ቀመር ፍጹም በሆነ መንገድ እየሰራ ይገኛል። እኛም ሳና ቀው ደስታችንን በራስ መተማመናችንንና ማንነታችንን ሰላማችንንም ከምንገዛቸው ዕቃዎች ጋር እያቆራኘን እንገኛለን። ይህ ሁሉ ታዲያ የሚፈጥረው አንድ ትልቅና አደገኛ መንፈሳዊ ቀውስ አለ። ይህም ቀውስ እርካታ ማጣት ነው። የሸማችነት ባህልና የማህበራዊ ሚዲያ ስርዓት እንዲቀጥል ከተፈለገ እኛ እርካታ ሊሰማን አይገባም። ደስተኛና ያለኝ ይበቃኛል የሚል ሰው አዲስ ነገርን አይገዛምና ለዚህ ስርዓት ጠላት ነው። ስለዚህ ስርዓቱ በሙሉ አልጎሪዝሞቹ፣ ማስታወቂያዎ ና የኢንፍሉዌንሰሮቹ ህይወት የተነደፈው በውስጣችን የማያቋርጥ የባዶነትና የአለመርካት ስሜትን ለመፍጠር ሲባል ነው። ልባችን ሁሌም ቀጣዩን ነገር እንዲመኝ ይሆናል። ዛሬ አዲስ ስልክ ከገዛን ነገ ደግሞ የተሻለ ሞዴል ሲወጣ አይናችን ወደዚያ ያማትራል። ዛሬ በለበስነው ልብስ ብንደሰት ነገ ደግሞ የሌላ ሰው ልብስ የተሻለ እንደሆነ ይሰማናል። የማህበራዊ ሚዲያ ገጾቻችንን ስንመለከት የምናየው የሌሎች ሰዎችን ህይወት አይደለም። የምናየው በጥንቃቄ የተዘጋጀ የተቆራረጠ፣ የተቀነባበረና የተዋበ የደስታ ትርዒትን ነው። እኛ ግን ያንን ከራሳችን ሙሉና ያልተዋበ ህይወት ጋር እናነጻጽራለን። በዚያም የማያቋርጥ የቅናት የበታችነትና እኔስ ምን ጎሎኝ ነው የሚል የመንፈስ ጭንቀት ውስጥ እንገባለን። ነፍሳችን እረፍታታ ከቦታ ቦታ ትንከራተታለች፣ ሰላሟንም ታጣለች። ይህ ነው እንግዲህ የዘመናችን ደሊላ የምትቆርጠው የመንፈስ ጸጉራችን። የሶምሶን ጥንካሬ መገለጫ ጸጉሩ እንደነበረ ሁሉ የእኛም የመንፈስ ጥንካሬ መሰረቱ እርካታ፣ ምስጋናና ውስጣዊ ሰላም ነው። ይህቺ ደሊላ ግን በእጇ መቀስ ይዛ አይደለም የምትመጣው። የምትመጣው በስልካችን ስክሪን በሚያጓጉ ምስሎችና አንተ በቂ አይደለህም፣ ያለህ ነገር በቂ አይደለም፣ ደስተኛ ለመሆን ተጨማሪ ነገር ያስፈልጋል በሚል ስውር ሹክሹክታ ነው። ይህንን ሹክሹክታ ስናምንና ስንቀበል የእርካታና የምስጋና ጸጉራችን ይቆረጣል። ያኔ መንፈሳዊ ጥንካሬያችን ይዳከማል፣ በቀላሉ ለኃጢአት እንጋለጣለን፣ ልባችንም በቁስ ስርዓት ውስጥ ይወድቃል። ቅዱሳት መጻሕፍት ስለዚህ ምን ይላሉ ካልን ጠቢቡ ሰለሞን አይን ከማየት ጆሮም ከመስማት አይጠግብም አላለምን? ይህ ስርዓት የተገነባው በዚህ በማይጠግበው የሰው ልጅ ባህሪ ላይ ነው። ሐዋርያው ቅዱስ ጳውሎስም ገንዘብን መውደድ የክፋት ሁሉ ስር ነውና ሲል ያስጠነቅቀናል። ይህ የሸማችነት ባህል ገንዘብንና ቁስን እንድናመልክ፣ የሕይወታችን ማዕከል እንድናደርግ የሚገፋፋን የዘመናችን የጣዖት አምልኮ ነው። እውነተኛው ሀብት፣ እውነተኛው ሰላምና እውነተኛው እርካታ ያለው በእግዚአብሔር ብቻ መሆኑን እንድንረሳ ያደርገናል። የኤድዋርድ በርኔ ዓለም የዘመናችን ደሊላ የምትገዛበት ስርዓት አንድ ትልቅ ቃል ኪዳን አለው፤ ደስታህን በገበያ ውስጥ ታገኛለህ የሚል ውስጥ ባዶነትህን በቁስ ሙላው፣ ሐዘንህን በአዲስ ልብስ ሸሽገው፣ ብቸኝነትህን በአዲስ ስልክ አስታክሰው ይለናል። ይህ ዓለም ከውጭ ሲያዩት የሚያብረቀርቅ የሚያጓጓና ማለቂያ የሌለው ደስታ የሞላበት ይመስላል። ነገር ግን ወደ ውስጥ ገብተን ስንኖረው ፍጻሜ የማያገኝ የሩጫ ውድድር የማይቆም የፍላጎት እስራትና ጥልቅ የሆነ የመንፈስ ባዶነት ነው። ታዲያ ከዚህ ስውር እስራት መውጫው መንገድ ምንድን ነው ብለን ከጠየቅን፣ ከዚህች የዘመናችን ደሊላ መዳፍስ ማምለጥ እንዴት ይቻላል ብለን ከመረመርን መልሱ አንድና አንድ ነው። ቤተ ክርስቲያናችን የምታሳየን መንገድ ይህ ዓለም አግኝ፣ ያዝ፣ ጨብጥ፣ ሰብስብ ሲለን የቤተ ክርስቲያን ደግሞ ተው፣ ልቀቅ፣ ስጥ፣ ናቀው ትለናለች። ዓለም ክብርህ በያዝከው ዕቃ ልክ ነው ስትለን፣ ቤተ ክርስቲያን እውነተኛ ክብርህ በእግዚአብሔር አምሳል በመፈጠርህ ነው ትለናለች። ይህንን መንገድ በሕይወቱ የተረጎመው ሐዋርያው ቅዱስ ጳውሎስ ኑሮዬ ይበቃኛል ማለትን ተምሬአለሁና ሲል ይመክረናል። እርካታ የሚገኘው ያለማቋረጥ በመግዛትና በማግኘት ሳይሆን ባለን ነገር በመብቃትና ፈጣሪን ማመስገንን በመማር ላይ ነው። ይህንን እውነት ከተግባር በላይ የኖሩት አባቶቻችንን እናስብ። የበረሃው ኮከብ አቡነ ገብረ መንፈስ ቅዱስ የዓለምን ክብርና ሀብት ንቀው ከአራዊት ጋር በጾምና በጸሎት ሲኖሩ የነበራቸው ሰላምና እርካታ በዘመናችን ቢሊዮነሮች በግል ጀት ሲበሩ ከሚያገኙት የደስታ ስሜት ጋር ሊወዳደር አይችልም። በገዳማት ያሉ እናቶቻችንና አባቶቻችን በእጃቸው ምንም ሳይኖራቸው፣ ነገር ግን በልባቸው ፍጹም የሆነውን ሀብት ክርስቶስን ይዘው ከዓለም ነገሥታት በላይ ደስተኞችና ሰላማውያን ናቸው። ምክንያቱም እውነተኛው እርካታ ያለው በቁስ ሳይሆን በፈጣሪ መሆኑን ኖረውታልና። ታዲያ እኛስ በዚህ ፈተና በተሞላ ዘመን፣ የበርኔይስ መንፈስ በየአቅጣጫው በሚጮህበት ዓለም ውስጥ ይህንን እርካታ እንዴት እናገኘዋለን? መፍትሄው በሶስት ዋና ዋና መንፈሳዊ ውጊያዎች ላይ ያተኩራል። አንደኛው ንቁ ሆኖ መጠበቅ ነው። የመጀመሪያውና ትልቁ እርምጃ ጠላትን ማወቅ ሲሆን ይህ የሸማችነት አስተሳሰብ የመንፈስ ጠላት መሆኑን፣ ልባችንን ከፈጣሪ የሚያርቅ ስውር ወጥመድ መሆኑን መረዳት ይጠበቅብናል። ጌታችን ንቁና ጸልዩ እንዳለ እኛም መንፈሳዊ ንቃት ሊኖረን ይገባል። አንድን ማስታወቂያ በቴሌቪዥን ስንመለከት ወይም አንድን ኢንፍሉዌንሰር በማህበራዊ ሚዲያ ላይ ስናይ ወዲያውኑ ቆም ብለን ራሳችንን እንጠይቅ። ምን ሊሸጡልኝ እየሞከሩ ነው? ምርቱን፣ ወይስ ከምርቱ ጀርባ ያለውን ስሜት? ይህ ፍላጎት አሁን በውስጥ የተፈጠረው ከራሴ ብነው ወይስ በነሱ ሹሹክታ? ይህንን ዕቃ ባልገዛው ምን ሆናለሁ? እውን ደስታዬና ክብሬ በዚህ ላይ የተመሰረተ ነውን? እንዲህ አይነቱ የንቃት ጥያቄ ልክ እንደ መንፈሳዊ ማጣሪያ ሆኖ የደሊላን የማታለያ ቃላት ወደ ልባችን ዘልቀው እንዳይገቡ ይከላከልልናል። ሁለተኛው የፍላጎታችንን አቅጣጫ መቀየር ነው። የሰው ልጅ ፍጡር እንደመሆኑ መጠን መፈለጉና መመኘቱ አይቀርም። ችግሩ ያለው መፈለጋችን ላይ ሳይሆን የምንፈልገው ነገር ላይ ነው። ይህ ስርዓት ፍላጎታችንን ሁሉ ወደ ምድራዊ ቁስ እንድናደርገው ያስገድደናል። መፍትሄው ይህንን ፍላጎት ለመግደል መሞከር ሳይሆን አቅጣጫውን ወደ ፈጣሪ መቀየር ነው። ልባችን አዲስ ስልክ፣ አዲስ ልብስ ወይም ሌላ ቁስ ሲመኝ ያንን የስስት ስሜት ወደ ጸሎት እንቀይረው። ጌታ ሆይ ይህንን ዓለማዊ ነገር እንደተመኘሁት ሺህ ጥፍ አንተን እንድመኝህ ርዳኝ፣ የዚህን ዕቃ ውበት እንደተመለከትኩ ያንተን የፈጣሪን ውበት እንዳደንቅ አይኔን ክፈትልኝ፣ ይህንን ዕቃ ሳገኘው ደስ እንደሚለኝ እንዳሰብኩት እውነተኛው ደስታ አንተ ዘንድ ብቻ እንደሆነ እንዳስብ አስተምረኝ ብለን ስንጸልይ የፍላጎታችንን ወንዝ ከምድራዊ ጭቃ ወደ ሰማያዊ ምንጭ እንመልሰዋለን። ሶስተኛው የማይዳሰሰውን ሀብት ማድነቅ ነው። የበርኔ ዓለም ዋጋ የሚሰጠው ለሚታየው ለሚቆጠረውና ለሚገዛው ነገር ብቻ ነው። እውነተኛው ሀብት ግን በገንዘብ የማይገዛው ነው። መፍትሄው እይታችንን ከቁሳ ዙረን በእነዚህ በማይዳሰሱ ሀብቶች ላይ ማሳረፍ ነው። ፈጣሪ ለሰጠን ጤና፣ ለሚወዱን ቤተሰቦች፣ ከጎናችን ላሉ እውነተኛ ወዳጆች፣ ለምናየው የተፈጥሮ ውበት፣ ለምንተነፈሰው አየር፣ ለእነዚህ ሁሉ ዋጋ መስጠትና ከልብ ማመስገን ስንጀምር የቁስ ዋጋ በህይወታችን ውስጥ እየቀነሰ ይሄዳል። የአንድ አዲስ ጫማ ደስታ ለአንድ ሳምንት ነው። የአንድ እውነተኛ ወዳጅ ደስታ ግን ለህይወት ዘመን ይተርፋል። የምስጋና ህይወት የእርካታ ሁሉ ምንጭ ነው። ምስጋና በሌለን ነገር ከማማረር ይልቅ ባለን ነገር እንድንደሰት ያደርገናል፣ የደሊላንም የቅናትና የበታችነት መርዝ ያጠፋልናል። በማጠቃለያው ኤድዋርድ በርኔይስ የሰው ልጅ ውስጣዊ ባዶነት ተጠቅሞ ግዙፍ የሆነ የንግድ ግዛትን ገንብቷል። ዘመናችን ደሊላም ይህንኑ የባዶነት ስሜት በቁስ እንድንሞላው ቃል ትገባልናለች። ነገር ግን በቁስ የሚሞላ ባዶነት እንደ ጨዋማ ውሃ ነው፤ በጠጣኸው ቁጥር ጥምህን ያብሰዋል። እውነተኛው ሙላት፣ እውነተኛው እርካታና የማይነጥፈው የሰላም ምንጭ ግን የሚገኘው በክርስቶስ ብቻ ነው። እርሱ ራሱ የህይወት ውሃ እኔ ነኝ፣ ወደ እኔ የሚመጣ ከቶ አይጠማም ብሎናልና። ለደሊላ የማታለል ሹክሹክታ ጀርባችንን ሰጥተን ይህንን የክርስቶስ የህይወት ጥሪ ስንሰማ፣ ያኔ መንፈሳዊ ጥንካሬያችን ይመለሳል። የሶምሶን ጸጉር እንደበቀለ፣ የእኛም የእርካታና የምስጋና ጸጋ በሕይወታችን ይለመልማል። በቀጣይ ዝግጅታችን እነዚህ የበርኔይስ ስልቶች በማኅበራዊ ሚዲያና በኢንፍሉንሰ ሮች ባህል ውስጥ እንዴት ጥግ ድረስ ሄደው ወጣቱን ትውልድ ለከፋ የሞራልና የመንፈስ ውድቀት እየዳረጉት እንደሆነ በዝርዝር የምንዳስስ ይሆናል። እስከዚያው ድረስ ፈጣሪ ልባችንን ከማይጠቅም ምኞትና ከቁስ ባርነት ይጠብቅልን። መልካሙን ሁሉ በመመኘት በዚሁ እንሰናበታለን። ሰላም፣ እግዚአብሔር ከሁላችን ጋር ይሁን።